ናችሁ ውዴዳ ዩቱብ ቻናል ቤተሰቦች ዛሬ እንግዲህ የምንገኘው በዚህ በኢትዮፒካር መኪና መሸጫ ነው። አዲስ አበባ ውስጥ ያሉ የኤሌክትሪክ መኪና ዋጋዎችን አብረ የምናየው ናት። መጀመሪያ የምናያት እች ኔታ ኤል መኪና ሲሆን እንግዲህ አንድ የፉል ቻርጅ 510 ኪሎ ሜትር ትሄዳለች። ሰዎች ኔታ ኤል መኪና አምስት መቶ አስር ኪሎ ሜትር የምትሄድ ስትሆን ዋጋውም እንግዲህ አምስት ነጥብ አምስት ትባላለች። እንደምታዩት እንግዲህ በጣም ትልቅ ስክሪን፣ ሚያምር መሪ፣ ጽድት ያለ ሌዘር ወንበር፣ እንደምታዩት ውስጧን በጣም ሊግዠሪ ነው። እቺ መኪና ማግዛት ወይም ማግኘት የምትፈልጉ በ0987414243 መደወል ትችላላችሁ። የአምስት ዓመት ዋስትና እኛ ጋር ይገኛል።

በጣም እንግዲህ እንደምታዩት ሚያምር መብራት አላት፣ ሚያምር ቦዲ አላት፣ ከመሬት ከፍቷ ምርጥ ነው። እስቲ ውስጧን ደግሞ አብረን እንግዲህ በ3.8 ችን የመሰለች መኪና እንደምታት በጣም ጽድት ያለች እንደምታዩት፣ ፉል ስክሪን ነው እዚህ ጋር ዳሽቦርዱ ፉል ስክሪን ነው። ፉል ኦፕሽን መኪና ነው። ማርሽዋ እዚች ጋር በ ማርሻው እዚህ ጋ አለች። እዚህ ጋር ደግሞ እቃ ማስቀመጫ የምንፈልገውን እቃ ማስቀመጫ እዚህ ጋር እናገኛለን። በፉል ቻርጅ 401 ኪሎ ሜትር ነው የምትሄደው። እንግዲህ በጣም ፕራይሳቸው ቤስት ከሚባሉ ሌግዥሪ መኪናዎች መካከል አንዷ ናት። በ3.8 እንግዲህ ይሄን የመሰለ መኪና ማግኘት መታደል ነው፣ ሎተሪ ይበሉት። በጣም ሰፊ ስፔስ አላት። ከኋላም እንደምታያዋት እንግዲህ በጣም ሰፊ ስፔስ አላት። እንግዲህ እኔ ታዩ ይህችን ትመስላለች። አሁን ደግሞ ወደ ቀጣዩ መኪና እንዴት ጠዋት መኪና ደግሞ ኔታ ኤክስ ትባላለች። 501 ኪሎ ሜትር በፉል ቻርጅ የምትሄድ ስትሆን ዋጋው አማራ ነጥብ 6 ብቻ ነው 2024 ሞዴል ስትሆን፣ በጣም ጽድት ያለች ሊግዥሪ መኪና ነው እንደምታዩት ቦዲዋ። እስቲ ውስጧን ደግሞ አብረን እንደምታዩት እንግዲህ ውስጧ ጽድት ያለ ስክሪን፣ ቲቪ የሚያስንቅ እስክሪን አለ። መሪዋ በጣም ሊግዥሪ መሪ ነው። እንደምታዩት ያበደ መሪ አላት። እንግዲህ ጽድት ያለ ስክሪን አላት። እቺ እንግዲህ በፉል ቻርጅ አምስት መቶ አንድ ኪሎ ሜትር የምትሄደው ኔታ ኤክስ መኪና ናት። እንግዲህ የኔታ አስመጪዎች በመሆናችን የአምስት ዓመት ዋስትና እንሰጣችኋለን። ከኋላ እንግዲህ በጣም ሰፊ ስፔስ አላት እንደምታዩዋት፣ ነጥብ ስድስት እንግዲህ እንደዚህ ሰፊ እቃ ማስቀመጫ ያለው ጽድት ያለ መኪና አምስት መቶ አንድ ኪሎ ሜትር የሚሄድ ኔታ ኤክስ የአምስት ዓመት ሙሉ ዋስትና እንሰጣለን። ዳሽቦርዱ እንግዲህ ፉል ስክሪን ነው። እዚች ጋ 51 ኪሎ ሜትር በፉል ቻርጅ ትሄዳለች። ሌላ ቦዲዋን ምናምን ከኋላ ሰፊ ስፔስ አላት እንደምታየዋት በ46 እችን የመሰለ ጽድት ያለች መኪና ከአምስት አመት ዋስትና ጋር እኛ ጋር መታችው፣ በ0987414243 ማግኘት ትችላላችሁ። ሽያውን ደግሞ ያመጣንላችሁ ኔታ አያ የምትባል ሲሆን አቶ ፍሬሽ ቃል እንደ መኪናው እንግዲህ እቺ ሊሰልች ጽድት ያለች መኪና ነች። በ3 ሚሊዮን ብር፣ 401 ኪሎ ሜትር፣ 5 አመት ሙሉ ዋስትና ጋር እንሰጣለን። እንደምታዩት እንግዲህ ስክሪኗ በለ ያበደ ስክሪን እሺ። እንደምታዩት እንግዲህ ጽድት ያለ ስክሪን አላት። የሚያምር ማርሻ አላት። እንግዲህ ውስጧ እንደምታዩት ጽድት ያለ ነጭ ሌዘር ሲት አላት። ነጭ በጥቁር ሌዘር ሲት በጣም ነው የምታምረው። እዚች ጋ ቃ ማስቀመጫ እዚህ ጋ ካፕ ሆልደር አላት። ቀይ ከኋላ ላሳያቸው እንግዲህ ከኋላ ሰፊ ስፔስ አላት። እንደምታየዋት ሰፊ መኪና ናት። በ3 ሚሊዮን ብር ብቻ ቺና 401 ኪሎ ሜትር የምትሄድ ኔታ መኪና ማግኘት ትችላላችሁ። ዳሽቦርዷ እዚች ጋር አነስ ያለች ስክሪን አለቻት። ሰዎች በፉል ቻርጅ አራት መቶ አምስት ኪሎ ሜትር የምትሄደዋን ቢዋይዲ ኢቱ በጣም ተወዳጅ የሆነችው መኪና ነው፣ የዘንላችሁ የመጣ ነው። እንደምታዩት እንግዲህ ቢዋይዲ ኢቱ ጽድት ያለ ኢንቴሪየር ሌዘር ሲት ያላት እንግዲህ ተገለባባጭ ስክሪን ያላት ሚገርም ስክሪን ያላት መኪና ናት። እንደምታዩት በጣም የሚያምር ማርሽ ያላት ሲሆን እዚች ጋር ደግሞ እቃ ማስቀመጫ አላት። እዚች ጋር ደግሞ ካፕ ሆልደር ያላት ሲሆን መሪያውም እንግዲህ እንደምታዩት ፉል ኦፕሽን ነው። በጣም ሰፊ የምትባል መኪና ሲሆን ሌክዠሪ ሰፊ እናሳያችሁ። ቢዋይዲ ዩዋናፕ እንደምታዩት በጣም ሌክዠሪ እብድ ያለች መኪና ናት። ውስጧ ሌዘር ሲት የሚያምር ሌዘር ሲት ያላት በጣም ሰፊ መኪና የሚያምር ቦዲ ያላት መኪና ናት። ከመሬት ከፍተው የሚያበደ ነው። ደስ የሚል ከመሬት ከፍተ ያላት መኪና ናት። እዚህ ጋር ተለቅ ያለ ስክሪን ሲኖራት፣ እዚህ ጋር ፉል ኦፕሽን መሪ አላት። እዚህ ጋር እቃ ማስቀመጫ ሲኖራት፣ እዚህ ጋር ደግሞ ካፕ ሆልደር አላት። እንደምታዩት እንግዲህ በጣም የምታምር መኪና ናት። እቺ መኪና እንግዲህ በፉል ቻርጅ 405 ኪሎ ሜትር ስትሄድ፣ ፕራይሷቸውም እንግዲህ የቢዋይዲዎች አሁንን እንዲህ ነው ብሎ መናገር አይቻልም። ስለዚህ በ0987414243 ላይ በመደወል ፕራይሳቸውን ማጣራት ትችላላችሁ እኛ ጋር እየደወላችሁ። ምክንያቱም ቋሚ የሆነ ፕራይስ የላቸውም ቢዋይዲዎች በዚህ ሰዓት። እሺ፣ እዚች ጋ ማርሿ እንግዲህ እዚች ጋ የሚገኝ ሲሆን እንደ ሌሎቹ እዚህ ጋ ሳይሆን ማርሿ እዚች ጋ ነው የሚገኘው። አንዴ መሪው ላሳያቸው።